እሺ፣ ለምንድን ነው የፈለግሽ? ዩኒፎርም የለበስኩት ቤት ከገባሁ ስለማልወጣ ነው። ምን እንደለበስሽ ራሱ አላስተዋልኩት። እሺ፣ እየጠበኩሽ ነው። ትንሿ ለአንተ የምትሆን ሴት አይደለች። እንዴት? በጣም ብዙ የወንድ ጓደኞች አሏት። በምን አወቅሽ? ጓደኛዋ እኮ ነኝ። ዝም በይ ቀጣፊ! ጓደኛዋ ብትሆኝማ የሷን ገበና ለመናገር አትሞክሪም ነበር። በእርግጥ ጓደኛዬ ናት፣ ግን አንተ አሳዘንከኝ። ለምን? ምክንያቱም በሰውን ውስጥ አንተ ምንም በቃ ዝም በይ ነገርኩኩ እሶች እሷሽ ጋር ተጫውታለች ሁለተኛ ጠገባ እንዳለሽ እሺ። ኪራ እህቱ ተደስታ በማየቱ በጣም ደስተኛ ሆነ። እህቴን ይዤ ታደረስኩኝ ተመስገን እያለ አምላኩን እያመሰገነ ይገኛል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ጽናት ድራማን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁት ታበረታቱ ዘንድ በአክብሮ ትጠይቃለሁ። ኪራ በእህቱ መደሰት በጣም ደስተኛ ነው። እሱም እንግዲህ ልትደሰት የቻለችው እሱም አንዳንድ ነገር ስለረዳት ነው። እሷም ወንድሟን እያመሰገነች ትገኛለች። ሊና በቤት ውስጥ ምን ነው እስረኛ አደረከኝ እያለች እራሷን እያመረረችም ነበረ። በዚሁም አጋጣሚ ክያ ጠገቧ ሄዳ ትጠራታለች። ምነው ጠራሽኝ እንዴም ብላም ትላታለች። አይ እኔ እንኳን አይደሉም የጠራውሽ እማዬ ነበረች የፈለገችሽ ትላታለች። እማዬ ለምን ፈለገች ብላም ትላታለች። አይ ወደ ውጭ እንውጣ ብላ ነው ብላም ስትላት እኔ አልወጣም አልፈልግም ብላም ትላታለች። ከመቼው ወዲህ ነው አንቺ ደግሞ አልወጣም ያልሺው? በማለትም ትጠይቃታለች ግን የት እንድንሄድ ነው የፈለግነው ብላ በመልሳት ጠይቃታለች። አይ ወደ ውጭ ቤት ውስጥ ተመቀመት ዘና ዘና እንበል ብላ ነው ብላም ትላታለች። በዚሁም አጋጣሚ እኔ አልወጣም የሚል እንግዲህ አንዳንድ ፍራቻዎች ውስጥ ውስጥ ፈርቶ ፈጥሮ ይገኛል። በዚሁም አጋጣሚ ሊና ውጭ የሰራችው ነገር ወይንም ሰው ደብድባም እንደመጣች እየተናገረች ባለችው አነጋገሯ ላይ ይገልጻል ማለት ነው። በዚሁም አጋጣሚ ሊና ወደ ጽናት ክፍል ሄዳ እንግዲህ ልብስ ጠይቃትም ነበረ። በዚሁም አጋጣሚ ጽናት ለአባቷ ጋር ስርግ እየደወለች እያለችም ነበር። ሊና የጠርታት የገባችው እባክሽ ልብስ ታወሽኛለች ብላም ትላታለች። ያንቺስ የት ልትሄጅ ነው ብላም ትላታለች። አይ ናታን ናቲ ልጠይቀው ብዬ ነበረ እንዴት እንደሆነ ብላም ትላታለች። እና ያንቺ ልብስ ምን ሆኖ ነው፣ ያንቺ ልብስ ስለምን ለብሰሽ አትሄጅም ትላታለች። አይ አይደለም የኔኮ እንትን ብላም መጨረሻውን አልጨረሰችላትም። እንዴ እና ምንድን ነው ጨርሽዋን? ብላም ስትላት አይ ምንም በቃ ታውሽኛለች ብላም ትላታለች። አላውስሽም ስትላትም ታዩ በቃ በማለት እንግዲህ ተመናቅራ ትወጣለች ማለት ነው። በዚሁም አጋጣሚ ጽናት ሌና ብላ ተሯሮጣ አብራ ተከትላት ትወጣለች። በዚሁም አጋጣሚ የኪያናት ሌናን እየጠበቀቻትም ነበረ እንዴ አፋኑኝ እኮ ለምንድን ነው የማይመጡት እያሉ በር ላይ እየጠበቀቻትም እያለ ልጇም ትመጣለች በቃ ከኔ ጋር እንውጣ ትላታለች አይ ከአንቺ ጋር ለምን እንወጣለን አንቺ ስራሽስ አንቺም ወደ ስራ ሂጂ እኔ እወጣለሁ ብላም ትላታለች አዲስ አበባ ኮን ያለሽ ጠፍተሽ እንዳትቀሪም ብላም ትላታለች እያሾፈችባትም ነው ኧረ እኔ አልጠፋም አንቺም ወደ ስራሽ ሂጂ አረፈደም እንዴ ወንድሜ ነው የወንድሜ ስራ ነው ብለሽ እንደዚህ ትሆኛለች፣ በማለት ትላታለች። አይ ሰራተኛም ስለቀጠረ ነው ብላን ስትላት፣ ሰራተኛ እኮ ያንችን ቦታ አይሸፍንም፣ በይተ አሁን ሂጂን ብላም እሺ በቃ ይሄዳለው ብላ እሷም ወደ ስራዋ ትሄዳለች። በዚሁም አጋጣሚ እንግዲህ በጣም ደስተኛ እንደሆነች በቤት ውስጥም ተደስታ፣ ኪራም እንዳጋጣሚ ወደ እህቷ ጋም ሄዶ ነበረ። እህቱም ጋር ሲሄድ በጣም ደስተኛ እንደሆነች በጣም ተመሰጋግነው እንግዲህ፣ እዚህ ቤት ምግብ ሳልሰራ ሳልበላ አልሄድም ይላታል። እሺ ይሰራልካለው እያለች የሚጠይቀትን ጥያቄ ሁሉ እሺ እያለች እየመለሰችለት ነበረ። ግን ለምን እንደ በፊቱ እምቢ አትይም እንዴ ብሎ ይላታል። ነገ አልደግመውም የምን ምላሽ መልስላታለች። በቃ አሁን ተነሽና ጉድ ጉድ በይ ብሎም ይላታል። በዚሁም አጋጣሚ እሷም እንግዲህ ምግብ ልሰራላት ጉድ ጉድ እያለች ነበረ። የቀጠራት ሀና እንግዲህ እቢሮ ውስጥ ራሷን እየአሽከረከረች ትገኛለች ማለት ነው እንዴ ቡና የለም እንዴ ምናምን እያለች በቃ አንዳንድ ነገሮችን እያወራችም ነበረ። በዚሁም አጋጣሚ ኪራ ሲመጣ በጣም ትደነግጣለች። እንዴ ምንነው ነው ምን ሆነሽ ነው ምናምን ይላታል። አይ ምንም አይደለም ምንም አልሆንኩም። ችኩል ነች ቸኮልሽ ምናምን ሲላትም ነበረ። አይ ስራ ላይ ብታይኝ ደግሞ በጣም ችኩል ነኝ የሚለውን መልስ ትመልስላታለች ማለት ነው። ኪራም እንግዲህ እሺ በቃ አልቀጠርከኝም እንዴ ብላም ስትለው ሁሉንም ነገር በኋላ ነግርሻለሁ፣ ህይ ይላታል። በዚሁ አጋጣሚ ተነስታት ሄደች። በኋላ እንዴ በትግሬ የተመረቀች ተማሪ ብለው ተብዶቹ የተመረቀችውን ነው እንዲ ያመጡልኝ እያለም እንግዲህ ብቻውን ተራሱ ጋም ሲያወራ ነበረ። እውነትም ሀናም ደግሞ በስራዋ አያይናት ከሆነ የእብድ የእብድ ስራ ነበር ስትጫወትም የነበረው። አሲርም እየጠጣች እንግዲህ ስትሞላቀቅ ወረቀቱም ላይ ደፍታበትም ነበረ። በዚሁም አጋጣሚ ኪራ ይመጣል። ሁሉንም እንግዲህ አምጪን ብሏትም ነበረ። በዚሁም አጋጣሚ እሷ ምን ማድረግ እንዳለባት በጣም ደንግጣም ነበረ። አሲር የተደፋበትን ወረቀትም ደብቀውም ነበረ። አንጭ ይላታል። እሱም እየጠበቃት ነበረ። በዚሁም አጋጣሚ መጨረሻ ላይ እንግዲህ ምን ማድረግ እንዳለባት፣ ወረቀቱን እንደገና መልሳ ጽፋ አንተ ጋ ነው ያለው በማለት እንግዲህ መጀመሪያም ነግረዋለች እንደዛም ታለችውን ሞዲያ እሺ ለማንኛውም ቃስ ብለፈልግ ብለዋለች። እንደዛም ያለችበት ምክንያት እሷ ጽፋ እንደገና አስተካክላ እሱ ቦታ ውስጥ ለማድረግ ፈልጋ ነው። እንደዛም አድርጋ አድርገዋለች ማለት ነው። ጽፋ እንደገና አንተ ጋ ነው ቃስ ብለፈልግ እንዳለችው ወስዳም እዛው እሱ ቦታ ላይ አድርጋለች ማለት ነው። እንዳጋጣሚም ሲሄድ እንግዲህ ተጠረጴዛው ላይ ያነሳዋል። እሷም ድንገት ተደርሶባት ተጠረጴዛው ጀርባም ነበር ያለችው። ሁለቱም እንግዲህ ቁጭ ብለው ባዩበት በጣም ትደነግጣለች። እነሱም ይደነግጣሉ። እንደ ምንሰር ያለሽ እዚህ ጋ የመማለት ይመልሱላታል። አይ እንትን ነው በማለት አንዳንድ ምክንያቶቹን ፈጥራ እንግዲህ ታጠገባቸው ተነስታ ሄዳለች ማለት ነው። ሊናም እንግዲህ ናቲ ቢዣማ ለብሶ መጥቶ እሷም እያሾፈችበት ነበረ። አንተ አሁን ይሄም ቢዣማ ለብሰህ የመጣኸው ከማን እንደመሸሽ እንደሆነ አውቃለሁ እያለች እንግዲህ ስታሾፍበት ነበረ። እንዴት ነው ደግሞ ያመረብክ እያለችም እሷም ስታሾፍበት ነበረ። እሱም እንግዲህ እንደዚህ ታደረጉኛላችሁ፣ ሞላላችሁ፣ እንግዲህ መቻችሁ እያለ እሱም አንዳንድ መልሶችን መልሶላችኋል። በዚሁም አጋጣሚ የኪያ እናት በጣም ተደስታ እዛች አልጋ ላይ ስትተኝ አቅም አጥቼ ነው እንጂ በጣም ውስጤን እየጨነቀው ነበረ። ዛሬ ላይ ግን በጣም ደስተኛ ሆኛለሁ ልጅ የተመስገን ቤቱ ደግሞ እንዴት ነው የሚያምረው? እንደዚህ መለወጥሽን በማየቴ በጣም ደስተኛ ነኝ ብላም ተደስታም ነበረ። ልጅቷም እንደዛ በጣም ደስተኛ ሆና ተመስገን፣ የውልሽ እናቴ፣ እዚህ ደረስኩልሽ፣ ስራ ምኖረኝ ቤት ምኖረኝ፣ ደግሞ ይህን ቤት ላይ ዋጋም ኪራም ከፍሎበታል እሱም አግዞኛል ብላም ትላታለይ። ኪራ እንደው ባለው ላይ ይጨምርለት፣ የተባረከ ልጅ ብላ ኪራንም ስታመሰግነው ነበር ማለት ነው እናትየዋ ትንሿ እንግዲህ ጓደኞቿን ሰብስባ ወደ ትምህርት ቤት እየሄደች እያለ ጓደኛዋን ታገኛለች። ጓደኛዋም ሰላም ብሏት እንግዲህ ወደ ፈተና ነው በማለት ጓደኞቿንም ሰላም ብለው ተለያይተው ነበረ። በዚሁም አጋጣሚ ጓደኞቿ ስለሱ እያወሩም ሲያወሯት አይ ስለሱ አታወሩብኝ የሚመልስ መልስላቸዋለች። በዚሁም አጋጣሚ አንደኛዋ ጓደኛዋ ከማህላቸው ሄዳ እስኪ ለማንኛውም መጣው ብላም ትሄዳለች። እንዳይረፍድብሽ ብላም መለስላታለች። ትንሿ በዚሁም አጋጣሚ እሷ ቀጥታ ሄደችው ወደ ልጁም ነበረ እንግዲህ ሮጣ ደርሳበት፣ ምንድን ያለች ተኔ ጋ የምታወራውን ነገር ከኔ ጋ ማውራት እንችላለን ብላም ትለዋለች። ምንድን ነው ከንቺ ጋ ማውራት የምችለው ብሎም ሲላት፣ የምትፈልገውን ሁሉንም ነገር ምንም ማውራት አልፈልግም ብሎም ይላታል። ለማንኛውም አሁን ክፍል ስለረፈደብኝ በኋላ ስንመለስ እናወራለን ብላም ጥለው ትሄዳለች። በዚሁም አጋጣሚ ትንሿ ከጓደኛዋ ጋር የት ሄዳ ነው እያለች እየፈለገቻትም ነበረ። የእሷን ፈተና ከኔ ላይ ሲኮረጅ ተወስዶባታል። አሁን እንግዲህ ስትወጣ ስድቧንም አልችለውም በማለት ትላለች። ጓደኛዋም ለምንድን ነው ምትሰድብሽ? ነይ እባክሽ እሷ የኔ ቤት ሄዳ ነው በማለት ጥለዋት ይሄዳሉ። ነገር ግን እሷ ቤት ሄዳም አይደለም ወደ ጓደኛዋ ጋር ሄዳ፣ ትንሿ ላንተ አትሆንክም ብዙ የወንድ ጓደኞች አሏት እና ያለውን ነገር አንተ ተኔጋ አውራ ብላ ትለዋለች በዚሁም አጋጣሚ እሱም እንዴት እንደዚህ ልትይኝ ቻለሽ አንቺ እህቷ ነሽ ጓደኛዋ ነሽ አይደለ እውነተኛ አንቺ ጓደኛዋ ብትሆኚ የምትወጃት ብትሆኚ ስለ ሷ እንደዚህ አታዋውሪም ነበረ ከዛሬ ጀምረሽ እንዳላይሽ ባለጌ በማለት እንግዲህ በጥፊ ብሏት ይሄዳል ማለት ነው እውነትም በዚህም አጋጣሚ ታማኝ ሰው የለም ማለት ነው የራስ ጓደኛ ተመልሶ ጓደኛን እንደሚበላ እዚህ ላይ አረጋግጠናል ማለት ነው። ሊናም እንግዲህ እየተፈጠረ ባለው ነገር ደስተኛም እንደሆነች እና ናቲ ጋር ያላት ግንኙነት ቅርርብነት እንግዲህ እየገለጸች ትገኛለች። የኪያም እናት ናቲን እንደደበደበችውና የመደበደበችበት ምክንያት በምን እንደሆነ አንዳንድ ነገሮችን እየገለጹ ይገኛሉ። ግን የእኔን ውብ ማድረግ መቼ ነው የምትመድሽልኝ እያላትም ሲል ነበር። አንተ ወንድ ነህ፣ እሷን ሴት ነች፣ ለዛ ነው የደበደግኩ ብላ መልሰለታለች። በዚሁም አጋጣሚ ጆከር እና ሰኒ እንግዲህ አንዳንድ ነገሮችን እየ እታየባቸው ይገኛሉ። ሊያፈቅራት ፈልጓል፣ ነገር ግን ተኔ መራቅ አለብሽ እያለም ይላታል። ለምን እንዲህ ያላት የሚለውን ደግሞ እሷም እየጠረጠረች ትገኛለች። እሱም እየደበቃት ያለው ነገር አለ። እሷም እንደዚሁ እየደበቀችው ነገር አለ። በስልኳ ሜሴጅ እየገባ ነበር፣ ነገር ግን ያነበዋል። የላከላት የተላከላት ሜሴጅ ስለ ፍቅር ነበረ። እሱም ክብሮም ነው። በጣም ትደነግጣለች፣ እሱም ይደነግጣል። ይህን ታልነገርሽኝ የመጨረሻ እኔ እና አንቺ እንለያያለን የሚል አንተ ምን አይነት አያገባህም እኮ ስለዚህ እያለች እሷም ትገኛለች። እንግዲህ ውድ ቤተሰቦች የመጨረሻቸው ምን ይሆን የሚለውን በተ ቀጣዩ ቪዲዮ ይዘንላችሁ ምን መጣ ይሆናል። በዛሬ ጀላችሁ የመጣሁት ይህን ይመስላል። ባይ ባይ።